ስምረት ፓርቲ በሚቀጥለው የትግራይ ክልል ምርጫ እንደሚወዳደር አስታወቀ። ከምርጫ ቦርድ ጊዜያዊ እውቅና ያገኘው ዲሞክራሲያዊ ስምርት ትግራይ ወይንም ስምረት ፓርቲ በቀድሞ የህወሓት አባላት የተመሰረተ መሆኑ ይታወቃል። ፓርቲውን ከመሰረቱት ውስጥ የቀድሞ የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ እና የቀድሞ የትግራይ ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሀለፎም ይገኙበታል። ይህ ፓርቲ ሲጠነሰስ መጥሪያ ስሙ የትግራይ ሊበራል ዲሞክራሲ ፓርቲ የሚል የነበረ ቢሆንም አሁን ግን ስሙን ወደ ስምረት እንደቀየረ ከፓርቲው መስራች አንዱ የሆኑት አቶ በየነ ምክሩ ገልጿል። የቀድሞ ስም መርጦ የነበሩት የፖለቲካ ርዕዮት አላማቸውን ለማሳየት ፈልጎ እንደነበረም አስረድቷል። ምርጫ ቦርድ ለፓርቲው ጊዜያዊ ጎና የሰጠው መስራቾቹ ከትግራይ ክልል መቶ ፊርማ አሰባስበው በማስገባታቸው ነው። ቲው በሚቀጥሉት ሶስት ወራት ውስጥ ማኒፌስቶን ማዘጋጀትና ቢያንስ አራት ሺ ፍር ማሰባሰበው ለምርጫ ቦርድ ማስገባት ይጠበቅበታል። የፓርቲው መስራቾች ይህንን ቅድመ ሁኔታ ለማሟላት እየሰሩ መሆናቸውን ገልጾ በዚሁ ዓመት መጨረሻ ጠቅላላ ጉባኤ አድርጎ አመራር እንደመርጦ አስታውቀዋል። የትግራይ ጊዜያዊ አስተዳደር የስልጣን ዘመን ካበቃ በኋላ በክልሉ በሚደረገው ምርጫ ላይ የመሳተፍ እቅድም እንዳላቸው መግለጻቸውን ቢቢሲ ትግረኛ ዘግቧል። ሚኪነኝ ከሚኪታ ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።